እዚህ ጋር ጨው፣ እዚህ ጋር ፓውደር ያኔ የተፈጨ ፍልፍል ሀር ነው ማለት ነው። እንደዚህ ናቸው ግብአቶቹ። አሁን ቅመሜን ፈጭቼ ተመልሼ እመጣለሁ። አብራችሁ ተጠብቁ። እንትሺ ቅመሜን አሁን ፈጭቻለሁ። በዚህ ማል ፈጭቻለሁ። ቅመሜን አሁን ይጨማምራለሁ ማለት ነው። ቢስሚላህ እሄ ዝንጅብል ፓውደር ነው።

አነብ ቱፋ አነብ፣ አሁን ስጋዬን እቆርጣለሁ ግዶች፣ አሁን ስጋዬን እቆርጣለሁ ማለት ነው። ይህ ተርጅ ነው እንደምታወት፣ ግን ከፊፍ እንዲሆን ነው። ተርጅ እንዳለ እንደዚህ ከፊፍ ይሆናል ማለት ነው። ስንጠብሰው፣ ስናበስለው በመጥበሻ በደንብ ነው የሚበስልልን። ትንሽ ያደክማል፣ ትንሽ ያደክማል። ተልጅ ስለሆነ ግን እንደዚህ ሲሆን ነው የሚበስልኝ፣ ውዶችዬ። ያውና ለሀሚ ቆርጭርት ጨርሻለሁ። ሾርቶቲ ፋሽን ተልጅ እናደባልቃለን፣ ከንትናችን ጋር እናዋሄደዋለን። በእጃችን እንደዚህ ማለት ነው። ለምንድነው ባህር ቅመሙ ጋር እንዲዋሃድልን የተወሰነ ግማሽ ሰዓት ፍሪጅ እናስገባውና ትንሽ ቅመሙ ጋር ይዋህድልናል። ወዶች ያውና መጥበሻ ሳት ላይ አምጡ አለው። ዘይ ዘይቱን ጨምረበታለው። ሁዶች ያውና፣ ሽዋርማ በስሎልኛል። ስጋዬ አሁን ፍልፍል ሮሚና በስል ጨምሬበታለሁ፣ አላበስልም። ፍልፍል ሮሚውም በስሉንም አላበስለውም፣ ስጋው በስሎልኛል።

ነው የጨመርኩ። ቆንዶ በርበሬ ማለት ነው። እንዲቀጠና አድርገዋለሁ። ምክንያቱም ሸርማው ላይ እንጨምራለን ማለት ነው። አሁን ሸርማ ነው።

ላይክ ከተመቻችሁ